በቁርአን ውስጥ ሁለት አይነት የሐምዘ አይነቶች አሉ። አንደኛው ሐምዘተል ቀጥዕ ሲባል ሁለተኛው ደግሞ ሐምዘተል ወስል ይባላል። ሐምዘተል ቀጥዕ የምትባለው እቺ የዓይን ፊደል ቁራጭ የምትመስሏዋ ፊደል ስትሆን በብዙ አይነት ቅርጽ ትመጣለች። ማለትም እንደዚሁ ብቻዋን ትመጣለች ወይም ከአሊፍ ከላይ፣ ከአሊፍ ከታች፣ ከወው ከላይ፣ ከያእ ከላይ ወይም ደግሞ በዚህ መልኩ ተቀምጣ ልናገኛት እንችላለን። ታዲያ በእነዚህ ሁሉ አቀማመጦቿ ተመሳሳይ ወይም ደግሞ አንድ አይነት የሆነ አነባብ የሚኖራት ሲሆን ልክ እንደ አ እናነባታለን። ይህ ደግሞ የቃል መጀመሪያም፣ የቃል መጨረሻም፣ የቃል መካከል ላይ ብትመጣም ተመሳሳይ ነው። ልክ እንደ አ እናነባታለን። ለምሳሌ አነኩም፣ አሽረክቱም፣ ሰአለ፣ ሳኢሉን፣ አአንቱም፣ አሸዱ

ቅርጿን ብንመለከት የአሊፍ ቅርጽ ኑሯት ከላይዋ ላይ የሷድ ፊደል ቁራጭ የሚመስል ምልክት የተቀመጠባት ሲሆን አነባባን በተመለከተ ደግሞ የቃል መጀመሪያ ላይ ስትመጣ ልክ እንደ ሀምዘት ልቀጥ በተመሳሳይ በአ ድምፅ ትነበባለች። ማለትም እቺ ሀምዘት ሎስል የቃል መጀመሪያ ላይ ስናገኛት ልክ እንደ ሀምዘት ልቀጥ በተመሳሳይ አ ኢ ኡ እያል እናነባታለን ማለት ነው። ለምሳሌ

አልዓለሚን ብለን ነበር የምናነባው። ነገር ግን የቃል መካከል ላይ ስለሆነ እዚህ ላይ የምትገኘው እሷን ሙሉ በሙሉ አናነባትም። ረቢልዓለሚን ብለን ሙሉ በሙሉ እሷን ሳናነብ ዘለን እናነባለን ማለት ነው። እነዚህን ቀለል ያሉ ምሳሌዎችን እንመልከት። ወልዓስር፣ ወልቀለም፣ ወልፈጅር። እነዚህ ቦታዎች ላይ ሀምዛዋ መሀል ላይ ስለሆነ ያለችው አትነበብም። ዋውን ብናነሳቸው ግን ሐምዛዋ ትነበባለች።

ጥያቄው ታዲያ እቺ ሀምዘት ልወስል የቃል መጀመሪያ ላይ ስናገኛት በምን አይነት ሐረካ ወይም በምን አይነት አነባብ ነው የምናነባት የሚለው ነው። ምክንያቱም እዚ ላይ እንዳስተዋል ነው እቺ ሀምዘት ልወስል ምንም አይነት ሐረካ ወይም ምልክት የላትም። ታዲያ እንዴት ነው በአ ወይም ኡ ወይም ኢ ብለን ልናነባት የምንችለው? የሆነ ህግ አለ ማለት ነው። እሱን ነው በአጭሩ የምንመለከተው። መርሓባ። እቺ ሀምዘት ልወስል የቃል መጀመሪያ ላይ ስትመጣ ሶስት አይነት አነባብ አላት። አንደኛው እንደ ፈትሓ ወይም አ

አራህማን ራሒም አነቢዩ አውላ ቢልሙእሚኒን ሚን አንፍሲህም። ስለዚህ እቺ ሐምዘተል ወስል አል ሚለው ቃል ጋር ከመጣች እንደ ፈትሐ ወይም አብለን እናነባታለን ማለት ነው። ነገር ግን አል ሚለው ቃል ጋር ካልመጣች ወደ ሶስተኛው ፊደል ሀረካ እናመራለን። ምን ማለት ነው? የሶስተኛውን ፊደል ሐረካን እንመለከታለን። ይህ ደግሞ ወደ ሁለተኛው የአነባብ አይነት ያመራናል። እሱ ምንድን ነው? ሶስተኛው ፊደል ሐረካው ቦማ ከሆነ እሷን ልክ እንደ ቦማ ወይም ደግሞ ኡ ብለን እናነባታለን ማለት ነው። ለምሳሌ ኡሽዱድ፣ ኦዕቡዱ፣ ኡድኹሉ፣ ኡርኩብ ቢሪጅሊንክ

ስለዚህ ሶስተኛው ፊደል ሐረካው ፈትሐ ወይም ከስራ ከሆነ እሷን ልክ እንደ ኢ ወይም ከስራ አድርገን እናነባታለን ማለት ነው። ሆኖም ይህ ህግ የማይሰራባቸው አምስት የአረበኛ ቃላቶች አሉ ቁርአን ላይ የሚገኘው። እነዚህ ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም ነገር ግን እነሱ ልክ እንደ ኢ ወይም ከስራ ነው የሚነበቡት። እነሱም ኢቱኒ፣ ኢቅቡ፣ ኢምሹ ኢብኑ ኤእቱ የሚሉት ናቸው እዚህ ላይ እንዳስተዋልነው። እነዚህ አምስት ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም ነገር ግን ሐምዘ ትሎስላቸው ግን ልክ እንደ ኢ ወይም ከስራ አድርገን ነው የምናነበው። በጥቅሉ እንግዲህ ሐምዘ ትሎስልን የቃል መጀመሪያ ላይ ስናገኘው ሁሌም በከስራ ወይም ኢ ብለን ነው ማንበብ ያለብን ከሁለት ሁኔታዎች በስተቀር አንደኛው፣ አል የሚለው ቃል ጋር ከመጣች ነው። የዛኔ ልክ እንደ ፈትሓ ወይም አ ብለን እናነባለን። ሁለተኛው ደግሞ ሶስተኛው ፊደል ቦማ ከሆነ ነው። የዛኔ ደግሞ ልክ እንደ ቦማ ወይም ኡ ብለን እናነባታለን፣ ከነዛ ከአምስቱ ቃላቶች በስተቀር ማለት ነው። ቁርአንን በኦንላይን ባላችሁበት መማር የምትፈልጉ ካላችሁ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ተመዝግባችሁ መቅራት ትችላላችሁ። የዛሬው ቪዲዮዋችን ይህን ይመስል ነበር። ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎች በርካታ ወንድምናቶች እንዲዳረስ ላይክ እና ሽር ማድረግ እንዳይረሳ። በቀጣይ በሌሎች ተመሳሳይ ጠቃሚ ቪዲዮዎች